ተጠያቂ ኖት፣ ተጠያቂ ነው፣ ተጠያቂ ናችሁ፣ እያንዳንዳችሁ ህፃናት በሴት ህፃና በድሮን እየተገደሉ ህፃናት በድሮን እየተገደሉ ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። ዛሬ በስዊድን ስቶክሆልም የሀገራዊ ምክክር ኮሚሽኑ የጠራው ጉባኤ ተቃውሞ ገጥሞታል። ኢትዮጵያውያን በጉባኤው መድረክ ላይ ተገኝተው ከፍተኛ ተቃውሞ ማሰማታቸውን ነው በቪዲዮ ተደግፎ በተሰራጨው መረጃ ላይ የተመለከተው። ኢትዮጵያውያኑ በአገር ቤት የሚደረገውን አጠቃላይ የሰብአዊ መብት ጥሰት በመቃወምና የአብይ አህመድ አገዛዝ ከስልጣን እንዲወርድ የሚጠይቁ መልእክቶችን በጉባኤው አዳራሽ አሰምተዋል። በመጨረሻም በጸጥታ ኃይሎች ከአዳራሹ እንዲወጡ ተደርገዋል። ለደቂቃዎች የተቋረጠው ይህንን መድረክ በተመለከተም በዝግጅቱ ላይ ተገኝተው ድምጻቸውን ካሰሙት መሃል የኢትዮጵያ ድምፅ ሬዲዮ በስዊድን ባልደረባ ቢኒያም መንግስቱ ይገኝበታል። መስመር ላይ አግኝቸዋለሁ። ቢኒያም እንግዲህ ዛሬ በስዊድን ስቶክሆልም በተካሄደው ጉባኤ የምክክር ኮሚሽኑ ስብሰባ ላይ ተቃውሞ አሰምታችኋል። እስቲ እንዴት ገባችሁ እንዴት ነበረ፣ እንደው በአጭሩ ብትነግረን። አመሰግናለሁ መሳይ። እንግዲህ ያው እንደሚታወቀው ሀገራዊ ምክክር ኮሚሽን የሚባለው ኢትዮጵያ ውስጥ የቀልድ እና የፌዝ የሆነ ምክክር ሲያደርግ ቆይቶ አሁን ደግሞ ከዲያስፖራው አካላት ጋር ምክክር አደርጋለሁ በሚል ሰበብ የተለያዩ ሀገሮች እያደረገ ስቶኮልም ሲዩዲን እዚህ ባለንበት ከተማ ሊያደርግ እንደሆነ መረጃ ደረሰ። የሚገርም መሳይ፣ ምን ያደርጋሉ መሰለ፣ ኤምባሲ የሚሰሩና አንዳንድ ከስርአቱ ጋር ቅርበት ያላቸው ሰዎችን በመጠቀም የተለያዩ ኢሜይል ይልካሉ፣ ተሳተፉ ምናምን እያሉ በግለሰብ ደረጃ ይህን ነገር ሲያደርጉ፣ ምክር ኮሚሽኑ እንግዲህ ማወቅ ያለብህ እዚህ ሀገር ማህበራት አሉ፣ የአማራ ማህበራት አሉ፣ የኢትዮጵያ ስደተኞች ማህበር አለ ብዙ ማህበሮች አሉ። ከነዛ ጋርም ለመገናኘት አልፈለጉም። ልክ በጓሮ ሾልኮ እንደሚገባ ሰው ምክክሩን ማድረግ የፈለጉት በሚስጥር በሚስጥር ነው። እኛ ይሄን ነገር በምንሰማበት ጊዜ እንግዲህ እኔና ጓደኞቼ በመሆን ምንድን ነው ማድረግ የምንችለው መጀመሪያ ስብሰባው ላይ ተገኝተን ድምጻችንን እናሰማለን ተባባለን። በኢሜይል ተመዘገብን። ከዛ በኋላ ቦታው ላይ ሄደን በምንንቀሳቀስ ሰዓት ጥሩ ያልሆነ እይታ ነበር በመጀመሪያ የነበረው። ከዛ በኋላ እንግዲህ የምክር ኮሚሽኑ እንደተለመደው አምባሳደር መሐሙድ ድሪር አሉ። እሳቸው ናቸው የመክፈቻ ንግግር አድርገው። ኮሚሽነር ሂሩትም ነበሩ፣ የምክር ኮሚሽኑ ምክትል ኃላፊ ናቸው። እሳቸው ነበሩ ንግግር ያደረጉት። ከዛ በኋላ እኛ ምንድን ነው በጨዋነት እንደ ማንኛውም እንደታደመ ሰው ድምፃችንን ለማሰማት ነበረ የፈለግነው። ከዛ በኋላ ግን ሁኔታው በመሀል ጥያቄዎች ሲጠየቁ አይፈልጉም የሚያቋርጡ ሰዎች ነበሩ። ይህን ነገር ለማድረግ እኛም በስራ ጥያቄያችን ለመጠየቅ ነበር መጀመሪያ የፈለግነው። በተደጋጋሚ የሚናገር ሰው ልክ የእነሱ የተመሳሳይ ያልሆነ ሀሳብ ሰው ሲያቀርብ ያቋርጡን ነበረ። በዛ መልኩ ነበረ የተካሄደው። እንግዲህ ወደ ተቃውሞ መጣችሁ። ከዛ በኋላ በቪዲዮ ላይ የምንመለከተው ተነስታችሁ፣ በእጃችሁ የያዛችሁት የተለያዩ መፈክሮች መልክቶች ነበሩ። እሱን እያሰማችሁ በድምፅም ከፍተኛ ተቃውሞ ነው ያሰማችሁት። ከዛ ተቋረጠ። እስቲ ይህን ትዕይንት አይገለጽልን ትግሬን እየገደልክ ኦሮሞን እየገደልክ አማራን እየገደልክ ስልጣንን መቀጠል አችልም። አብይ አሕመድ አብይ አሕመድ መስት ጎ ገና። ስቶፕ አማራ ጄኖሳይድ! ስቶፕ አማራ ጄኖሳይድ! ስቶፕ አማራ ጄኖሳይድ! ፍሪ ክርስቲያን ታደለ! ፍሪ ክርስቲያን ታደለ! አልጠየቅንም ገና አልጠየቅንም። ፍሪ አብይ አሕመድ ስልጣን ይልቀቅ ይልቀቅ። አብይ አሕመድ መስትጎ

ተሳትፎ ለተመልካቾች ለተሳታፊዎች እድል ይሰጥ ነበረ። አንድ ሰው ተነስቶ ሲናገር አካሄድ እያሉ ኤምባሲ የሚሰሩ ሰዎች ናቸው የተለያዩ ያቋረጡት ነበረ። ድጋሚ ደግሞ ሌላም እድል ሲጠየቅ ሲያቋርጡ፣ እኛም መፈክር አዘጋጅተናል እዛ ገብተን እንትን እንደምናሰማው የተዘጋጀንበት መፈክር ነበረ። መፈክሩ ሊዘን አብይ፣ አህመድ ስልጣን መልቀቅ አለበት። ኢትዮጵያ ውስጥ ጦርነት እየተደረገ ምክክር አይደረግም። እንደሚታወቀው ያው የብልጽግና መንግስት የታይታ ስራ ነው የሚሰራው። ብልጽግና ሙሉ እድሜውን ያለችውን ይህን ሰባት ሰርቷት ሙሉ የጨረሰው ጌታ ከልብ ያልሆነ ስራ በመስራት የላይ ላይ የቅብ ስራ ነው የሚሰራው። ኢትዮጵያ ውስጥ የተደረገውን የምክክር ኮሚሽን ሂደት ታውቀዋለህ መቼም ይህ ያልተወከሉ የማይወከሉ የህብረተሰብ ክፍሎችን ነው አነጋገርን እያሉ በየቦታው ያደርጉ የነበረው ያንን ቀልድ እዚህ አውሮፓ ይዘው መጡ። እንግዲህ ይህንን ነገር ባለበት ሁኔታ ሰውን ደግሞ እንዴት አድርገው ነው የሚያስቡት? ይሄ የለመዱት ነው። አሁን እነዚህ ኮሚሽኑ አባላት አንድ ላይ ነው የሚንቀሳቀሱ። የሚገርምህ መጀመሪያ ሲመጡ የተጠና ነው አካሄዳቸው፣ ሁሉ ነገራቸው ከዛ የሚናገርን ሰው አቅጣጫ ይሄ ማሸማቀቂያ መንገዳቸው ነው አካሄድ ከሄድ ምናም ብለው ያቋረጣሉ። የሚናገር እንደዛ ሲያደርጉ እኛም ቀጥታ ገብተን መፈክራችንን አውጥተን አሰማን። አብይ አህመድ ገዳይ እንደሆነ ብዙ ኢትዮጵያውያን ደማቸው እየፈሰሰ እንደሆነ ብዙ ኢትዮጵያውያን ወደ ትምህርት ቤት መሄድ እንደማይችሉ አገዛዙ ብዙ የፖለቲካ እስረኞች እንዳሉ ጋዜጠኞች፣ የፓርላማ አባላት ሳይቀሩ በእስር ላይ ባሉበት ሁኔታ ኮሚሽኑ የያዘው ቀል ነው መፈክር ሰማን። ይህም በምናረግ ጊዜ ጥበቃ ጠሩና አስወጡን። ለመግባት ሞክርን ደጋግመን አትገቡም አሉን። ከዛ በኋላ የሆነ ሰዓት ላይ ደግሞ ግቡ አሉንና እኛ ልንገባ የተዘጋጁበት ሰዓት የፖሊስ አባላት እንጠሩብን ማለት ነው። ፖሊስ አባላት መጡ። ከዛ በኋላ ይዘውን ምንድን ነው የምታደርጉት? አሉ። እኛ በትክክል ነገር ናቸው። ምንም አይነት አካላዊ የሆነ ቫዮለንስ አልፈጸምንም። እኛ እያደረግን ያለ ነው፣ በተቃውሞ መብታችንን እየገለጽን ነው አሉ። ያው እንግዲህ ካለው ከጸጥታው አንጻር አይ በቃ እናንተ ቦታውን፣ አካባቢውን ልቀ ብለው በጸጥታ አካላት ብለን ልንወጣ ችለናል ማለት ነው። እንግዲህ በዛ በወቅቱ ተቃውሞ በምታሰሙበት ጊዜ የኮሚሽኑ አመራሮች ምን ይሉ ነበረ? ለውይይት ነው የጋበዙት። እንደውም ብዙ ጊዜ የሚሉት የብልጽግና ደጋፊዎችን ከምንሰበስብ ሌላውን የህብረተሰብ ክፍል ከሌላው ጋር ገናኝ ይሻላል ይላሉ። ጠርቷችሁ ካመጣችሁ በኋላ ሀሳባችሁን እንዳትሰጡ ተደረገም በዛም ተቃውማችሁን መግለጽ ጀመራችሁ። ምን ይሉ ነበረ? እንደው እናንተ ያንን ተቃውሞ በምታሰሙበት ጊዜ መልስ የሰጡበት ሁኔታ ነበር? መጀመሪያ ላይ በቃ መደናገጥ ነው። ምናልባትም እንግዲህ እንደዚህ አይነት ነገር ገጥሟቸው ላያውቅ ይችላል። መጀመሪያ መደናገጥ ነው ያሳዩት። እጅግ በጣም እንትን አሉ። ከዛ በኋላ ተረጋጉ ምናምን ይላል። በመሀል ደግሞ የሉክ ቡድን ሆነው ነው የሚመጡት። እንግዲህ ብዙ ናቸው አብረው የሚመጡት። እራሱ በመሀል የሚናደዱ አሉ፣ የሚጋበዙ ማለት ነው። ከኛ ጋር እንደዚህ እንትን ልትሉ አትችሉም ምናምን የሚሉ ግማሹ፣ ሊገፈጥር ይሞክራል ግማሹ። እኛ ደግሞ በአንድለት አዳራሽ ውስጥ የተበተን ነው፣ ሁላችንም በተለያየ አቅጣጫ ሆነን ድምጻችን እያሰማ ድምጻችንን ከፍ አድርገን መፈክራችንን ይዘን ስናሰማ በዛን ሰዓት ተረጋጉ ምናምን አሉ። ከወጣም በኋላ ግን ግቡና እንትን በሉ ሀሳባችሁን መግለጽ ትችላላችሁ። ግን ይሄ የታይታ ሙሉ ለሙሉ የውሸት ነው። ማንም በዚህ መታለልም የለበትም። ይጀመር የፍቅር ኮሚሽኑ ሂደቱም ሰው ሀሳብ ወጣ ያለ ሀሳብ ሲናገር በተለያየ መንገድ ነው ያንን ሰው እንዳይናገር የሚያደርግ ከመሀል አለ ሰው አካሄድ የሚል ሰው አለ። ያለ አግባብ የሆኑ ነገሮችን ተናግረው ሰውን ለማቋረጥ ነው የሚሞክሩት። በዛ ነገር እኛ መጀመሪያም ተዘጋጅተን ስለነበረ እኛ የእነሱን መጀመሪያ ላይ ቢያንስ ለአንድ ሰዓት ከምናምን የተለመደ የተሰለቸ ይሄ ታውቀዋለህ መቼም የካድሬ ቃሎች እንደዚህ አድርገን ቁጥሮች፣ የሚዘገን ቁጥሮች ምንም ጥቅም የሌላቸው ቁጥሮችን እየጠሩ እንደዚህ አድርገን እዚህ የህብረተሰብ ክፍል አወያይተን ኢትዮጵያ ውስጥ ኢትዮጵያ ውስጥ የተደረገውን እውነታውን እናውቃለን። ከዛ በኋላ የእኛ አንድ ላይ ያንድ ነገር ከማድረጋችን በፊት የሚናገረው ሰው ተነስቶ ሲናገር ምንድን ነው ኢትዮጵያ ውስጥ ያለውን ችግር ፈታችኋል ወይ? ወደዚህ ከመምጣታችሁ በፊት ብሎ በሚጠይቅን ሰዓት ያቋረጡት እኛም ተነስተን ይሄ ነገር እንደማይሆን አድረገ እና የእነሱ ምላሽ የነበረው መጀመሪያ መደናገጥ ነው። ከዛ በኋላ ድጋሚ ያስገቧቸው ብለው ው የማባበል እና የስራ እኛ ደግሞ ድምጻችን አሰምተን ከአዳራሹ በጸጥታ አካላት ወተናል ማለት ነው። እንደው ምን እና ያሳያልን ቢኒያም። የምክክር ኮሚሽኑን በተመለከተ ከተቋቋመበት ጊዜ ጀምሮ ስንተቸው፣ ስንቃወመው፣ ስናወግዘው እንዲፈርስም በተደጋጋሚ ጥሪ ስናደርግ ነበረ። ምክንያቱም የኮሚሽኑ ካፈጣጠሩ ጀምሮ የተበላሸ ተንጋዶ፣ የተፈጠረ ጦርነት ባለበት ሀገር ላይ ብዙ ችግሮች ባሉበት ሀገር ላይ ዘሎ ምክክር ላይ የሄደም ድርድር ያስፈልጋል ቢያንስ ጦርነት እያለ ምክክር አይካሄድም ሲባሉ ምንም ችግር የለም መሳሪያችሁን አስቀምጣችሁ ግቡ የሚለውን የብልጽግናን አጀንዳና ተልእኮ ይዘው የሚያስፈጽሙ እንደሆነ የብልጽግና አንድ ክንፍ እንደሆኑ በተደጋጋሚ ያሳዩበት በራሳቸው ያስመሰክሩበት ነው። ያሉበትም ሁኔታ ይታወቃል። በምን ተይዘው በደህንነት ጫና ውስጥ ሆነው እንደሚሰሩም ይታወቃል። ዝርዝሩን ውስጣቸው ያለውን ነገር በደንብ የሚታወቅ ነገር ነው። ነገር ግን የተገኙ ሰዎች አሉ። እዛ መድረክ ላይ በአዳራሽ ውስጥ ሰዎች ይታያሉ። እነማን ናቸው? እውነት ለመናገር አንዳንድ ጊዜ የኤምባሲ ሰዎች ናቸው። እዚህም የተገኙት ኤምባሲ ሰዎች ናቸው። በጣት የሚቆጠሩ የብልጽግና ሰዎች እንደሆኑ ይታወቃል። የሚመካከሩት እርስ በርስ ሆነ እርስ በርስ ምክክሩ በራሱ ትርጉም የሌለው ነው። ግን እነማን ናቸው? እንደው የሚታወቁ ናቸው። በኢትዮጵያ ፖለቲካ ውስጥም ሆነ በአጠቃላይ በነፃነት ትግሉ ያን ያህል የሚታወቅ ጉልህ የሆነ ለምሳሌ፣ እኛ እዚህ በምንኖርበት ሀገር ውስጥ ኤምባሲ ውስጥ የሚሰሩም አሉ፣ አንዳንድ የሚንቀሳቀሱ ሰዎች አሉ፣ በተለያየ ነገር የመጡ ሰዎች አሉ። ከዛ ሌላ ግን ማወቅ ያለብህ ሲመጡ ራሳቸው የሉክ ቡድን አላቸው። በዛ ያሉ የሉክ ቡድንም ይዘው ነው የመጡት የሚንቀሳቀሱት። በዚህ አጋጣሚ ወጪውንም ማስላት ትችላለህ። መሳይ የያዙት ቦታ እዚህ ስቶክሆልም የሚኖር ሰው ያውቀዋል፣ ከራይ በጣም ውድ የሚባል አዳራሽ ነው። አዳራሽ የተከራዩት የምሳ ግብዣው ሌላ ነው ያለው የሻይ ስሳት ተብሎ ወጪ አጠቃላይ ይዘው የመጡት የልክ ቡድን ደግሞ ለቲኬት ለምን የሚያወጡትን አስበው አጠቃላይ። ያ ነገር ደግሞ እንግዲህ የምክር ኮሚሽኑ የሆነ በራሪ ወረቀት ላይ እንደሚገልጸው ከሆነ ሙሉ ለሙሉ በመንግስት ይሸፈናል ወጪ ነው የሚለው የምክር ኮሚሽኑ። ያ ማለት በህዝብ ገንዘብ እየተቀደደ ነው መፍትሄ ለሌለው ነገር፣ ምንም አይነት ለውጥ ባለድርሻ አካላት የሆኑ አካላት አሉ። ለምሳሌ እዚህ ሀገር ቅድም እንደነገርኩ የተለያዩ ማህበራትን የሚወክሉ የተለያዩ ድርጅቶችን የሚወክሉ ሰዎች ይሆናቸዋል። እነዛን እንኳን የማካተት ስራ አይፈልጉ። በቃ አደረግን ነው የብልጽግና መንግስት መለያ የሆነ ማሳያ ቢኖር፣ ይህ ምክክር ኮሚሽን የሚያደርገው ነገር ምንድን ነው? የቅርብ ስራ ታይታ ከውስጡ ምንድን ነው? አንድ ጸሐፊ ትናንት ፌስቡክ ላይ የጻፈው ሀሳብ ነበር። ሞተሩን አውልቆ ከመኪና ላይ ሞተሩን አውልቆ ቀለም የመቀባት ስራ ነው ብልጽግና የሚሰራው። በቃ አጠቃላይ እውነተኛ የሆነ ውይይት ከማን ጋር ነው የማደርገው ብለው ሳይሆን ከማይወክሉ ከማይመለከታቸው ሰዎች ጋር አምጥተው ያ ነገር ተደረገ ብሎ ለሆነ ለሚያሳዩት አካላት ለምዕራቡ መንግስት የሚሆን ለተለያዩ ለእነሱ ለሚ ተደረገ ለመባል እንጂ ትንሽ ነገር እንኳን ሲደረግ ያ ነገር በፍጹም መልዕክቱ እንዲተላለፍ አይፈልጉም። ስለዚህ ይሄ የተለመደ ስራ ነው። ያን ነገር እኛ ደግሞ ያደረግነው ምንድን ነው? ኢትዮጵያ ውስጥ ሰዎች መናገር በማይችሉበት ሁኔታ የተለያዩ የፖለቲካ አስረኞች የምክር ቤት አባላት በጉልበት መብታቸው ለመከሰስ መብታቸው ሳይነካ እየታሰሩ ባለበት ሁኔታ ሰውን ማፈን ደረጃ እዚህ ደርሷል። የብልጽግ ነው እዚህ ግን አይችልም። ቢያንስ እንደፈለጉ መጥተው የፈለጉትን ያህል ፕሮፓጋንዳ ቢነዙ እዚህ መጥተው እኛን ሊያታንዱ አይችሉም። እዚህ ሀገር መጥተው ነጻነት ባለበት ሀገር ላይ መጥተው እንደፈለጉ ሊሆን አይችሉ። ስንናገርም ያው ይረብሹናል ምናምን ብለው መልዕክቱን ያስተላለፉት ግን ይኖራል። ሁልጊዜም አንድ ስርዓት ሲኖር የተለያዩ ሰዎች ይኖራሉ፣ በጥቅምም በምንም አብረው የሚሰሩ። ግን ነቡ ምንድን ነው ይህ የምክር ኮሚሽን የሚሰራው ስራ መጋለጥ አለበት። ልክ በዚህ መንገድ በየሄደበት በየደረሰበት ፊት እየነሳቸው፣ እነዚህ ሰዎች አሁን ሀሳባቸው ምንድን ነው? ኢትዮጵያን በሙሉ አመካክረን እንግዲህ መቶ ሀያ ሚሊዮን የሚወክል ከትግራይ ክልል ውጭ ሁሉንም እንትን ብለናል ነው የሚሉት፣ አሳትፈናል አካታች ነው። በኩራት ነው የሚያወሩት መዝሙር አድርገው ምን ብለው በቃ አካሄዱ ይገርመሃል። ከላይ ሲታይ ለማያውቀው፣ ውስጡን ግን ስታየው ውስጡ በጣም እጅግ በጣም በጣም ጥያቄ አንዲት ጥያቄ እንዲነሳ አይፈለግም። የተለየ ሀሳብ እንዲራመድ አይፈልግም። ምክክር ሳይሆን መልክተኞች ናችሁ ነው ያላቸው። እናንተ የአብይ አህመድ መምከር ካለባችሁ እዛው አብይ አህመድ ምከሩ። እኛን ጦርነት ባለበት ሁኔታ የጦርነት ጠማቂ የሆነውን አብይ አህመድ ሳታስቆሙ እዚህ መጥታችሁ እኛን የምትመክሩን ነገር የለም ነው ያለው። እንግዲህ እንግዲህ እንዳልከው በተለያዩ የዓለም ክፍል ክፍሎች እንደሚዘዋወሩ ገልጸዋል። እዚህ አሜሪካ መጥተው ስኬታማ ያልሆነ ራሳቸው ከዛ በኋላም ስለመድረኩ ማውራትም የደፈሩ አይደሉም። ካናዳም ተመሳሳይ ሄዶ ምንም ውጤት አላገኙም። አሁን ስቶክሆልም ሄደዋል። በሚቀጥለው ሳምንት እንግሊዝ አስበዋል። እንግሊዞች ተዘጋጅተዋል። የእንግሊዝ ፋኖ እንግሊዝ ያለው ኃይል እንግዲህ ኑና እንዳመጣጣችሁ እናስተናግዳቸዋለን እያላቸው ነው። በቅርቡ ስብሰባ አድርገው ነበረ፣ የምንድነው የዙም ስብሰባ አድርገው ነበር። እዛም የለንደን ፋኖች ተገኝተው ልካቸውን እንደነገሯቸው እንዳትሞክሩ ብሏቸው እንደሚያቀርቧቸው እንደገለጹላቸው ነው ከውስጥ መረጃ ያገኘነው። እንግዲህ ለንደን ላይ ቀጣዩ ፕሮግራም እንዳለ ነው እየሰማነው። እንደው በአጠቃላይ መልእክት ካለ በመጨረሻም ቢኒያም አዎ እንግዲህ የማስተላልፈው በተለይ ደግሞ ለዲያስፖራው ውጭ ሀገር ለምንኖር እድሎ አለን። ሀገር ቤት ያለው ሰው በተለያየ መንገድ አፉ ተሸብቧል። በተለያየ ምክንያት መናገር ድምፁን ማሰማት አይችልም። እዚህ ባለንበት ሀገር ግን ቢያንስ እነዚህን ሰዎች ማሸማቀቅ እንችላለን። እነዚህ ሰዎች እያደረጉ ያሉት ነገር ኢትዮጵያን ይዞ የሚጠፋውን መንግስት መልዕክት የማስተዋወቅ ስራ ነው እየሰሩ ያሉት የተለያዩ ቦታዎች ላይ እየተዘዋወሩ ከትላንት ወደ የእነሱ ዌብሳይታቸውና እንትናቸው ላይ ማየት ይቻላል። ሰዎች እየዞሩ እዚህ ካሉ ፖለቲከኞች ጋር ለመገናኘት ጥረት አድርገው ነበረ። ይሄን ነገር አሁን የውጭ መንግስቶች ሲያዩ መንግስታት በሚያዩበት ጊዜ ምንድነው የሚመስለው ለሰላም ቁርጠኛ እንደሆነ የአብይ አህመድ የብልጽግናው ስርዓት ለሰላም እጅግ በጣም ግማሽ መንገድ በላይ የተጓዘ የሚለውን ስያሜ ለማግኘት፣ ይሄ እንዳልሆነ ግን ሁሉም በያለበት በሚኖርበት ሀገር ላይ ካለችው ጊዜ ላይ የተወሰነ ጊዜ ተውቶ ገብቶ በተለያየ መንገድ ተቃውሞ ማሰማት አለበት። በንግግርም እነዛን ሰዎች እንደፈለጉት አጀንዳ ሰጥተው። ሱ አካሄድ አለው ለምሳሌ አሁን የሰዓት ቅደም ተከተሉ መጀመሪያ ይህን እናደርጋለን ከዛ በኋላ የህዝብ ጥያቄ እንሰማለን፣ ከዛ አጀንዳ እንሰበስባለን አሉ። የዛን ጊዜ ነው እኛም አጀንዳ ከሆነ የምንልክላቸው አጀንዳ ይሄን ነው ብለን መናገር ስንጀምር ነው ማፈን የጀመሩት። ስለዚህ ሁሉም በያለበት ጠንክሮ ኢትዮጵያ ውስጥ ያለው ነገር ቀልድ አይደለም። በጣም በጣም ሀገሪቱ አደገኛ ሁኔታ ላይ ያለችው በጣም በጣም እጅግ በጣም ብዙ ሰዎች ደማቸው እየፈሰሰ ነው። ቀልድ አይደለም ጦርነት። አሁን ይሄ ሽርሽር ምክክር ሳይሆን ሽርሽር ሊባል የሚችል ነገር ነው እያደረጉ ያሉ ሰዎች። ስለዚህ መፍቀድ የለብንም እውነት ባለበት ሀገር እየኖርን የወገናችን ድምፅ ካላሰማን፣ በእውነት ለእኛም እኛም በታሪክ ተወቃሽ እንሆናለን። ይህን ነው እንግዲህ ላስተላለፍ የምችለው በጣም አመሰግናለሁ። ቢኒያም መንግስቱ የኢትዮጵያ ድምፅ ሬዲዮ በስዊድን ባልደረባ ለሰጠን ማብራሪያ እጅግ አድርጌ አስመሰግናለሁ። አመሰግናለሁ።